ተጫዋች አይደለሁማ፣ እኔ እኮ ዘፋኝ አይደለሁም ሲል መለሰ። ግሩም የቧንቧና የኤሌክትሪክ ሠራተኛ ነኝ አላቸው። እንዴት ክራር ተጫዋች አይደለህም? ክራር ተጫዋቹ የለም፣ ስለሚያስደስተኝ እርግጥ ክራር እጫወታለሁ፣ ለራሴ ነው ግን ዘፋኝ አይደለሁም ሲል ተከራከረ። ሙዚቀኛ አይደለሁም የሚለው ሙዚቀኛ ከታዋቂው ደራሲ ብርሃኑ ዘሪሁን ጋር ያደረገው ቃለመጠይቅ እጅግ ሳቢ እንደሆነ ቀጥሏል። ለምን ወደ ሙዚቃው ዓለም እንደ ገባ ሲጠየቅ ትዝታ በሚሉት ሰረገላ 1938 ዓ ም ድረስ ይጓዛል። ገና በጉርምስናው ዘመን ፍቅር ሲዳዳው የወደዳትን ሴት እያሳደደ የዋለችበት መዋል ጀመረ። ስለ ሴትነቷ ብቻም ሳይሆን ስለ ክራር ተጫዋችነቷ አፈቀራት። ኢትዮጵያዊው ጂሚ ሄንድሪክስ ካሳ ተሰማ ክራርን ከሷ ተማረ። በወቅቱ በአገር ፍቅር ማኅበር ይቀርቦ የነበሩትን የእነማና ሐሌለማ ጎፈሬ ሁንልኝ ዜማ ከጎኗ ሆኖ አንጎራጎረ። ለአጭር ጊዜ ከሙሴ ነርሲስ ናልባንዲያን ጋር ሙዚቀኛ ለመሆን ጉዞ ጀምሮ የነበረው ካሳ ጸባያቸው አስቸጋሪ ነው ብሎ በተማረው ሙያው ሊቀጥል ወሰነ። የካሳ ሙያ የቧንቧና ኤሌክትሪክ ጥገና ነው። በ1934 ዓ ም ከአሁኑ ተግባረ ዕድ ኮሌጅ በዚሁ ሙያ ተመርቋል። ከመደበኛ የቧንቧና ኤሌክትሪክ ባለሙያነቱ ጎን ለጎንም በክብር ዘበኛ በአስተርጓሚነት አገልግሏል። ይሁንና የእርሱ ዐይነተኛ መልክ ክራሩ ነበረች። በ1948 ዓ ም የጠቀል ራዲዮ ሲከፈት በማን ሙዚቃ ይመረቅ የሚለው ለአዘጋጆቹ ከባድ ጥያቄ አልነበረም። ካሳን ፈልጉት ተባለ። ካሳ ክራሩን ይዞ ከስቱዲዮ ተገኘ። ጠቀል ራዲዮ በእርሱ ዜማ አህዱ ብሎ ሥራ ጀመረ። ይህ አጋጣሚ ሌላም ታሪክ ያስታውሳል። የክብር ዘበኛው ኃላፊ ጀነራል መንግስቱ ንዋይ ካሳን አብዝተው የወዱ ስለነበር በቤታቸው እየተገኘ ያዜምላቸው ነበር። ይህ ግን በቀደመው ልማድ ውስጥ እንደምናየው የግል አዝማሪነት ጠባይን ተላብሶ ያደረገው ይሁን አሊያም በወዳጅነት የታወቀ ነገር የለም። ሁለት ጊዜ ከቃኘው ሻለቃ ጋር ወደ ኮሪያ ያቀናው ኢትዮጵያዊው ጂሚ ሄንድሪክስ 13 ወራትን እዚያው አሳልፏል። ድምፃዊ አይደለሁም የሚለው ካሳ ተሰማ በዘመቻው ወቅት እልማ ለባቡሩ እልማ ለባቡሩ ወጣት ይዘው በሙሉ ብሎ አዚሟል። የኮሪያ ዘማቾች ወደ አገራቸው ሲመለሱም በጊዜው ዝናን ያተረፈለትን ተመለሰ ባቡሩ ተጫውቷል። በ1961 ዓ ም ፀሐፊና ጋዜጠኛ ብርሃኑ ዘርይሁን ስለ ካሳ ተሰማ ያነጋገራቸው የኪነ ጥበብ ባለሙያዎች ካሳ ተሰማ ትልቅ የክራር ተጫዋች አይደለም ሲሉ ይሞግታሉ። በዋናነትም አሳምርኩ ብሎ የግጥሙን ፊደላት በተናጠል መጥራቱ አግባብ አይደለም ሲሉ ይነቅፋሉ። ይህ ግን በኢትዮጵያ ሙዚቃ ውስጥ የካሳን ታላቅ የክራር ተጫዋችነት የሚሽር አይመስልም። ምክንያቱ ደግሞ የግለሰቡ ሂስ ከክራር አጨዋወት ይልቅ ድምፃዊነቱ ላይ ያነጣጠረ መሆኑ ነው። ትዝታና አምባስተር የተባሉትን ቅኝቶች አብልጬ ወዳችኋለሁ የሚለው ኢትዮጵያዊው ጂሚ ሔንድሪክስ ካሳ ተሰማ በርካታ ሙዚቃዎችን ራሱ በማጀብ አስቀርጸዋል። በክብር ዘበኛ ኦርኬስትራ አጃቢነትም የመንፈስ ቁራኛ የተባለ ዘመናዊ ሥራን ለማቅረብ ችሏል። አንጎራጓሪው ካሳ ተሰማ በሙዚቃው ገንዘብ አግኝቶ አያውቅም። የእርሱን ዜማ ከራዲዮ ቀርተው ሲሸጡ ካሳ ከዝምታ በቀር መልስ አልነበረውም። የካሳ ትልቁ የሙዚቃ ክፍያ የኢትዮጵያ ቴሌቪዥን ሸጊቱ ሸጊቱ የተባለው ሙዚቃ ሲጫወት ያገኘው ዐሥራ ሁለት ብር ነው። እርሱንም በለማ ገብረ ሕይወት ብርታት ነበር ያገኘው። ሸጊቱ ሸጊቱ ዜማው የሱዳን ነው። በርካታ የሱዳን ሙዚቀኞችም ይህን ዜማ ተጫውተውታል። ካሳ ተሰማ በወርሃ ጥቅምት 966 ዓ ም ሕይወቱ ሊያልፍ በቅቷል። ካሳ ተሰማ በኢትዮጵያ የሙዚቃ ታሪክ ውስጥ ትልቅ ስም ያለው ሙዚቀኛ ነው። ሆኖም ግን ብዙ ያልተነገረለት ቢሆንም ወደፊት ታሪኩን በስፋት እንመለከተዋለን። ቤተሰቦቻችን፣ ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። እናመሰግናለን። አዲስ 1879